ተወዳጁ የኦሮምኛ ሙዚቀኛ አቀንቃኝ የሆነው የአንዱ አለም ጎሳ እጮኛ የሆነች አርቲስት ሞዴሏ ቀነኒ አዱኛ የተባለችው ከዚህ ዓለም በሞት መለይቷ ተሰምተዋል። ምክንያቱም አንዳንድ ቪዲዮዎች ሲወጡ ይገኛሉ። እነሱን አደርሳችኋለሁ። ከሰሞኑ ጥንዶች የተለያዩ ችግር ውስጥ ይገኛሉ። ከነሱ መካከልም የነ ጆን ዳንኤል ጉዳይ እንዲሁም ጂአር ካፕል ስን ተመልክቶ አዳዲስ መረጃዎች ሲወጡ ይገኛሉ። እነሱን አሰማችኋለሁ። እስከ መጨረሻ ድረስ ተከታተሉኝ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አሳፋሳይቶቻችሁን ቪዲዮ መጨረሻ ላይ ሀሳባችሁን ኮመንት ላይ ታደርጉላታላችሁ። እስከ መጨረሻ ድረስ የትም አትሄዱም። መልካም ቆይታ። ህይወት እንደዚህ ናት። ሚዲያ ላይ የሚስቁ ሁሉ ደስተኛ አይደለም። በቪዲዮ ፈገግ እያለ የምትመለከቱት ሁሉ ደስተኛ ሆኖ አይምሰላችሁ። ከዚኛዋ ሞት ወይ ደግሞ ከተወዳጁ የኦሮምኛ ሙዚቀኛ ቀንቃኝ ከሆነችው እጮኛ ከቀነኒ የተመለከተ ነው ጉዳይ ይሄ ነው። ከአንድ ቀን በፊት ቀነኒ አዱኛ በቲክቶክ ገጿ ላይ ቪዲዮ ፖስት አድርጋ ነበረ። የሞተችበት ምክንያት ከዚህ ተነስቶ የተለያዩ ሰዎች የተለያዩ ግምቶችን እያስረዱ ይገኛሉ። ሌሎች መረጃዎችም እየወጡ ይገኛሉ። የተወዳጁ ሙዚቀኛ አንዱ አለም ጎሳ እጮኛ ከዚህ ዓለም በሞት መለየቱ ተረጋግጧል። ነገር ግን የሞተችበት ምክንያት ምንድን ነው? ውስጧ ያለው ነገር ምንድን ነው? ሚዲያ ላይ የሚስቁ ሰዎች ሁሉ ደስተኛ ናቸው ወይ? ከአንድ ቀናት በፊት የለቀቀችው ቪዲዮ ይህንን ጥያቄ አስነስቷል። ቪዲዮን ልጋብዛቸ ሞት ለሁሉም ሰው የማይቀር ቢሆንም በዚህ እድሜ ግን ማለፍ በጣም ያሳዝናል። እቺ ቀነኒ አዱኛ የተባለችው የአርቲስቱ እጮኛ እስካሁን ድረስ በትዳር ተጣምሮ አብሮ እንዳልኖሩና በጓደኝነት ብቻ አብሮ ይዘልቁ እንደነበረ የተለያዩ መረጃዎችም አሳይቷል። ይህንም ቪዲዮ እስከምሰራበት ድረስ በሚኒሊክ ሆስፒታል የአስክሬን ምርመራ እየተደረገና የፖሊስ መረጃም እየተጠበቀ ይገኛል። አንዳንድ ሰዎች ግን ከአምስተኛ ፎቅ ላይ ራሷን በመወርወር ህይወቷ እንዲያልፍ ምክንያት የሆነችው እሷ ራሷ ነች ይላሉ። በውስጧ ያለውን ህመም ግን ቤተሰብም ሆነ የቅርብ ጓደኛ ይሄ ነው ሲባል ሚዲያ ላይ ወጥቶ ሲናገሩ አልሰማንም። አንዳንድ ሰዎች ግን

ትናንትና በቪዲዮ የተመለከትናት አርቲስቷ ዛሬ በህልፈት ህይወቷ ሲሰማ ሰዎች ግምታቸውን እያስቀመጡ ይገኛሉ። በፍቅር ህይወት ውስጥ የተለያዩ ጭቅጭቆች ይኖራሉ፣ በቤተሰብ ውስጥ ማጣት ማግኘትም ይኖራሉ፣ የህይወት ፈተና ብዛቱ ብዙ ነው እያሉ የተለያዩ ግምታቸውን እያስቀመጡ ይገኛሉ። ፖሊስ ግን የሞተችበትን ምክንያት ይህ ነው አላለም። ነገር ግን የሳቀ ሁሉ ደስተኛ አለመሆኑ የተደሰተ የሚመስል ሁሉ ውስጡ ደስታ እንደሌለ ማሳያ የተመለከ ትናንትና ቪዲዮ በቲክቶክ ገጿ ላይ ፖስት ያደረገችውን ስናይ ይህንን ተረድተን፣ ለአርቲስቱ አድናቂዎች፣ ለእሷም አድናቂዎች፣ ለሁሉም አድናቂዎቻቸው መጽናናትን ለቤተሰብ መጽናናትን እንመኛለን። ህልፈት ህይወቷ ተሰምተዋል። ምክንያቱን እንዳወቅን ከዚህኛው ቪዲዮ ኮመንት ላይ በጽሁፍ አስቀምጥላችኋለሁ። ጂአር ካፕልስ የተባሉ ጥንዶች ከዚህ ቀደም እንደሰማችሁት የመኪና አደጋ እንዳደረሰባቸው እና ሰው ገደሉ የሚባል መረጃ ወጥቶ ነበረ። ሰው መግደላ ለመግደላቸው የተሰማ ባይሆንም ግን አደጋ እንደደረሰባቸው ባለቤቱ መታ ሚዲያ ላይ ተናግራለች። ለእኛ በጣም ብዙ ነገር እየተወራ ነው። ብዙ ኢትዮጵያውያን በሰማችሁት ነገር በጣም ተጨንቃችሁ የደወላችሁ በአካልም አጠገቤ ስለነበራችሁ በጣም አመሰግናለሁ። አሁን ለጊዜው ቤ አጠገቤ ስለተፈጠረውም ነገር በሌላ ቪዲዮ በደምብ አስረዳችኋለሁ። መጨረሻ ላገኘ የቲክቶከሮቹ የአመቱ ሙሉ ዜና የነበረው የጆን ዳንኤል እና የናዮ እንዲሁም የሌሎቹ በኤርፖርት ሽብር አስነስቶ የታሰሩት ጉዳይ በጣም መነጋገሪያ እንደነበረ ብዙዎቻችሁ ታስታውሳላችሁ። ከዚህ ጋር ተያይዞም ጆን ዳንኤል የተሰኘው ልጅ ከዚህ ቀደም እንግዲህ የፍቅር ግንኙነት ናዮ የተባለችው ልጅ ጋር እንደነበረው መረጋገጥ ተችሏል። እስር ቤት በሚገቡበት ሰዓት ላይ ምስሉ ላይ የምትመለከቱ ሁለቱም ኖርማል ነበሩ። ወራት ሲቆጠሩ ግን ሆዷ እየገፋ መጣና እርጉዝ እንደሆነች ይረጋገጣል። በተለያዩ ቪዲዮዎች ላይ አብሮም የሚታዩ ነበረና የሱ ልጅ መሆኑም ተረጋግጧል። ግን አሁን የመውለጃዋ ጊዜ ደርሷልና እዛው ትወልዳለች ወይስ ከእስር ቤት ወጥታ ነው የምትወልደው? የሚባለው ነገር መነጋገሪያ ነበረ። አንዳንድ ሰዎች ከዛ መውጣት የለባቸው፣ እዛው መውለድ አለባት፣ መቀጣት አለባት የሚሉ በሀሳብ ደረጃ አለ። ነገር ግን አሁን የምትወልድበት ሰዓት ነው። ሰው ሲወልድ ሞትና ህይወት መካከል ሆኖ ይወልዳል። በተለይ እናት የሆናችሁ ትረዳላችሁ ብዬ አስባለሁ። ነገር ግን የህግ ጉዳይ ምን ይላል የሚለውን አስቃኛችኋለሁ ቪዲዮውን እስከ መጨረሻ ተከታተላችሁ፣ ሀሳባችሁን ኮመንት ላይ አድርጉ። እስቴ የህግ ባለሙያ ምን ይላል እዛው ነው የምትወልዶ ወይስ ወታ ነው የሚለው። በነ ጆን ዳንኤል መዝገብ ነፍሰ ጡር የሆነችው ወጣት ከማረሚያ ቤት የመውጣት መብት ይኖራታል? እንዲቆያችሁኝ ጠበቃ ሰብለ አሰፋ ነኝ። እንደሚታወቀው እንግዲህ እነ ጆን ዳንኤል በማረሚያ ቤት ነው የሚገኙት። ከዛ ጋር በተያያዘ ከተከሳሾች አንዷ የሆነችው ወጣት ነፍሰ ጡር መሆኗ ተሰምቷል። በዚህ ሳምንት ይህን በተመለከተ እየተነሳ ያለው ነፍሰ ጡር በመሆኗ ከእስር የምትለቀቅበት አግባብ አለ ወይ፣ ጥፋተኛ ስተብላ የእስር ቅጣት ቢተላለፍባት ማረሚያ ቤት ሆና እስሩን እንዳጨርስ የሚያስደርግ ፕሪቪሌጅ ወይም መብት የሚያሰጣት ነው ወይ የሚለው ነው። ይህንን አስመልክቶ የሚኒስትሮች ምክር ቤት በ1999 ያወጣው የታራሚዎች አያያዝ ደንብ ቁጥር 38 ይገኛል። በዚህ ደንብ መሰረት በተለይም በአንቀጽ 12 አንዲት ሴት ነፍሰ ጡር መሆኗ ቅጣቷን ሳጨርስ ከማረሚያ ቤት እንድትወጣ መብት አይሰጣትም። ይልቁንም የሚኖራት ሁለት አይነት አማራጭ ነው። አንደኛ ነፍሰ ጡር በመሆኗ ተጨማሪ ምግብ እንድታገኝ በሐኪሞች አጽፎ ሐኪሞች ካመኑበት ለማረሚያ ቤቱ አቅርባ ከሌሎች ታራሚዎች የተለየ የምግብ አቅርቦ ሊደረግላት ይችላል። ሁለተኛ ልጁን ከወለደች በኋላ ልጁ እዛ ማደጉ በስነ ልቦና እየተጎዳ ነው የሚል ሁኔታ ከተከሰተና ያንን ማስረዳት ከቻለች ወላጆቿ ለምሳሌ ውጭ ያሉ ወላጆቿ እንዲያሳድጉት ሊደረግ ይችላል። ከዚህ ውጭ አንድ ሴት በማረሚያ ቤት እያለች ነፍሰ ጡር በመሆኗ ብቻ ወይም ነፍሰ ጡር ሆና ወደ ማረሚያ ቤት በመግባቷ ብቻ ከእስር እንድትለቀቅ መነሻ አይሆንም። ነገር ግን የተጨማሪ ምግብ እንድታገኝ እንዲሁም ደግሞ ከወለደች በኋላ ልጁ ቤተሰቦቿ ጋር እንዲያድግ ነው ሊደረግ የሚችለው ማለት ነው። መሰል ጠቃሚ መረጃዎች እንድታገኙ ቲክቶክ አካውንቴን ፎሎ፣ ላይክ፣ ሼር ያድርጉ። እንግዲህ የዛሬ መረጃዎቻችን እነዚህን ይመስላሉ። በተለይ የአርቲስቱ እጮኛ የሆነችው እንግዲህ ህልፈት ህይወት በጣም አሳዛኝ ጉዳይ ነው። በዚህ እድሜዋ ብዙ ነገር የሚጠበቅባት እድሜዋ ላይ ማለፏ ደግሞ አሳዛኝ ያደርጓል። ብዙ ትሰራለች ብዙም ባለች በተሰማራችሁበት ዘርፍ ላይ ብዙ ትሰራለች ይጠበቅባታል፣ ተብሎ በሚታሰብበት እድሜ ላይ በዚህ አጋጣሚ የአጋጣሚ ሞት እንደሞተች እንግዲህ ብዙ ማሳያዎች አሉ። ቅድም እንዳልኳችሁ እንግዲህ መረጃው ሲወጣና ፖሊስ የሞተችበትን ጉዳይ ሲያሳውቅ ኮመንት ላይ የፖሊስን መግለጫ ጽፍላችኋለሁ። ይህንም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለቤተሰቦቻቸው መጽናናትን እንመኛለን። ለዛሬ ያዘጋጀውላችሁ ፕሮግራም ይህንን ይመስላል። እስከ መጨረሻ ድረስ ስለተከታተላችሁኝም አመሰግናለሁ። መልካም ጊዜ ይሆንላችሁ። ቻ አሳዛኝ ዜና ተሰምቷል። የተወዳጁ ድምፃዊ አንዱ ዓለም ጎሳ ሚስት የሆነችው ቀነኒ አዱኛ ከዚህ ዓለም በሞት መለየቷ ተሰምቷል። ይህ አሳዛኝ ዜና በርካቶችን አስደንግጧል። ለድምፃዊና ለቤተሰቦቿ፣ እንደዚሁም ለመላው አድናቂዎቿ መጽናናት እንዲሆን እመኛለሁ። ህይወት እንደዚህ ነች። ትናንትና ይቺ ልጅ ቪዲዮ እየለቀቀች ነበረ። ቀነኒ አዱኛ ማለት ነው። ስለማሟታም ብዙዎች እየጠየቃችሁኝ ትገኛላችሁ። ነገሩ በፖሊስ የተያዘ ስለሆነም እኔም ታዲያ ምኒልክ ሆስፒታል ተገኝቼ አስክሬኑ ያለበት ቦታ ማለት ነው ነገሮችን ለማጣራት ሞክሬ ነበረ። ነገር ግን ፖሊስ የሚሰጠውን መግለጫ ተከታትዬ ወደ እናንተ የማደርስ ይሆናል። አንድ ነገር ግን ዓለም ህይወት እንደዚህ ነች። ትናንትና አለን፣ ዛሬ የለንም። እኛ እንባላለን፣ እንጋደላለን፣ ነገ ዘላለም የምንኖር ይመስለናል። ነገር ግን ሟቾች ነን። ለቀነኔ አዱኛ ነፍስ ይማር። ለአንዱ ዓለም ጎሳም መጽናናትን እመኛለሁ። መላው ቤተሰቦቿ፣ ወዳጅ ዘመዶቿ፣ አድናቂዎቿ በድጋሚ መጽናናትን እመኛለሁ። ነፍስ ይማር።